ወርቅ ይቆሽሻል እንጂ ግራምን አይለቅም። የሰውም ልጅ ይፈተናል እንጂ ወድቆ አይወድቅም። የሰውን ውድቀት የምትመኙ፣ የሰውን ደስታ የማትፈልጉ ሰዎች እናንተ ልቦና አይስጣችሁ። በጨሪቃዎች መካከል ዛሬ ክፍተት ተገኘና እሱን ተጠቅማችሁ ለመግባት፣ ለመለያየት የምትጥሩ አንድ ባለመሆናቸው ደግሞ ደስ ያላችሁ ካላችሁ ደስ አይበላችሁ። መከፋትም እንዳለ መደሰት አለና እነሱ መቼም አይለያዩ። ብሩኬም የሀይሚ ደስታ ያስደስተዋል፣ ሀይሚም የብሩኬ ደስታ ያስደስታታል። የነገሮች አለመገናኘትና አለመግባባት ነው እዚህ ያደረሳቸው እንጂ ሌላ ምንም ነገር አይደለም። ይህን ማወቅ አለባችሁ። የትናንትናው የሀይሚዬ ደስታ ቀን እንደዛ በመፈጠሩ በጣም ቢከፋንም ግን ደግሞ እንደዛ እንዲሆን ያደረጉት ደግሞ ጓደኞቹ ናቸው። ምናልባት እነሱ ፍጹም ሚፍታ እነሱ ምናልባት በመልካምነት አስበውት እነሱን ለማስደሰት አስበውት ሊሆን ይችላል። ማስደሰታቸው መልካም ነው፣ ደስ ይላል። ግን የእነሱ ትልቁ ችግር ምን መሰላችሁ? ሁለት ሰዎች ተጣልተው ሳይግባቡ የቀሩበት ችግር እንዳለ እያወቁ ይሄን ደስታ ቀን ማዘጋጀት አልነበረባቸውም። ምክንያቱም ጥሩ ነገር እንደማይፈጠር ያውቃሉ። ከዚህ በፊትም ሁኖ ስላየ ነው ልጆቹ። ሀይሚ ያልተፈታላት ችግር አለ። ብሩኬ ደግሞ ትናንትና ያየው ወንድ፣ እሱ ሌላ ችግር ደግሞ አልተፈታለትም። ይሄ ችግር ሳይፈታ እንዴት ደስታ ማዘጋጀት አልነበረባቸውም። በቃ ሁኗል። ችግር የለም። ትናንት አለፈ፣ ምንም ማድረግ አይቻልም። ግን ደግሞ ትናንትና በተነጋገሩትና ብሩኬ ጥሎ በመሄዱ ደግሞ ደስ ያላችሁ፣ እሷ ደግሞ የደስታዋ ቀን እንደዛ በመሆኑ ደግሞ የሆነ ደስ ያላችሁ ሰዎች አላችሁ። ሴቶች ናችሁ፣ ደግሞ ሴቶች ከወንድ ስርስር የምትሉ የምታጨበጭቡ ማለት ነው። ሴቱ ናችሁ፣ በሴት ላይ የምትፈርዱ ፈቷን የምትዘቀዝቁ መቼም ቢሆን ሀይሚን፣ መሆን አትችሉም። መቼም ምንም አትደርሱም። ጀግና ሴት፣ የስራ ሴት ስለሆነች ጠንክራ ስለምትሰራ ለአላማዋ የቆመች ሴት ስለሆነች ነው። ሁለት መቶ ሀምሳ ሺህ ቤተሰብ ያፈራችሁ እናንተ፣ ግን በመጥፎ ነገር አይምሯችሁ ስለተመረዘ መቼም መቼም ከእሷ ጋር እኩል ትሆኑ አትችሉም። እነሱን ለመለያየትም ሆነ የሆነ ክፍተት ሲፈጠር በዛ ክፍተት ውስጥ ለመግባት የምታስቡ ሰዎች ካላችሁ አትሳሳቱ፣ አይሳካላችሁም። የነሱን እህል ውሃ እናንተ አይደላችሁም የያዛችሁት። የእነሱን ህይወት እናንተ አይደለም የያዛችሁት፣ ፈጣሪ ነው የያዘው። እሱ ነው ያገናኛቸው። እሱ በኪነ ጥበቡ ደግሞ ነገሮችን አስተካክሎ ደግሞ አንድ አደርጋቸዋል። በዚህ አምናለሁ፣ በፈጣሪ አምናለሁ። ምናልባት እነሱ ስራ ላይ ሊሆኑ ይችላሉ፣ እንደገና ደግሞ ላይሆኑም ይችላሉ። ይሄን ደግሞ እነሱ ናቸው የሚያውቁት። እኔ በማውቀው እኔ እኔ በተረዳው ደግሞ ስራ ላይ ናቸው ብዬ ነው ማምነው፣ ምክንያቱም ከማያቸው ከምረዳቸው ነገሮች ማለት ነው። ግን እንደዚህ አይነት ነገር ሲፈጠር አሁን የሀይሚ ችግር ምን መሰላችሁ? አየሁ ያለችውን ነገር ብሩኬ እንዳምንላት ትፈልጋለች። ብሩኬ ደግሞ አላደረኩም? ምንም ነገር እማቀው ጉዳይ የለም ብሏል። ሶ ይሄ ነገር ደግሞ እንትን ካለ ደግሞ ያለውን ነገር ሀይሚዬ ለብሩኬ ማሳየት በቃ ይሄን ያጠፋው ይሄ ችግር ብላ ካስረዳችሁ፣ እንደገና ደግሞ ትናንትና ስለመጣው ወንድም ቢሆን ደግሞ እሱ የሆነው ውስጡ ኮሽታ ካለ ደግሞ እሱን ደግሞ ያለውን ነገር እንዲህ እንዲህ እንዲህ ነው ብሎ በመረዳዳት እኮ የሚፈታ ችግር ነው። ያው ሁለቱ ሲገናኙ እልከኞች ስለሆኑ ነው እንጂ ይሄ አለመግባባት ነው። በጨሪቃዎች መካከል ያለው አለመግባባት ነው እንጂ ሌላ ነገር አይደለም። እና እባካችሁ ተዋቸው በቃ። እናንተ ናችሁ ሌላ ችግር የሆናችሁት። በቃ የሆነ ነገር ሲፈጠር በቃ እናንተ ናችሁ መሀል ውስጥ ገብታችሁ፣ ተዋት ተዩ፣ ተዋት ተዩ እያላችሁ እንዲህ። እናንተ ለራሳችሁ ህይወታችሁ ለምን አትኖሩም? ሰውን ስ ለምን ትሰደባላችሁ? ቅመምዬ ምን አደረገቻችሁ? እያየሁ ነበረ። ትክታክ ላይ ፈተዋን ስዘቀዝቁ ደግ አደረገች ደግ አደረገች ስትሉ ነበር። እረ ምንም ቢሆን እኮ ብሩኬ የሃይሚን ደስታ የሚፈልግ ሰው ነው። ሃይሚም የብሩኬን ደስታ የምትፈልግ ሴት ናት። ቅድም እንዳልኳችሁ ግን ያለ መግባባት ችግር ነው፣ ሌላ ነገር አደለም እንጂ እርስ በርሳቸው ተጠላልተው አይደለም፣ ግን የነገሮች አለመግባባት ነው። እንደዚህ አይነት ዝግጅትም ሲዘጋጅ ደግሞ ወይ ከስራ በኋላ ነገሩ ካለቀ በኋላ ወይም ደግሞ ልጆቹን አስታርቆ ማስተካከል ነው። ምክንያቱም የእነሱን መለያየት የእነሱን አንድ አለመሆን በጣም ብዙ ሰዎች ስለሚፈልጉት ማለት ነው። እና ጨሪቃዎችዬ፣ በዚህ አጋጣሚ ማለት የምፈልገው ነገሮችን እውነትም ይሁን ውሸት ምንም ይሁን ምንም፣ በቃ ተነጋግራችሁ ችግራችሁን ለመፍታት ለመግባባት ሞክሩ ነው ማለት የምችለው ማለት ነው እና ግን በመሀል ገብታችሁ የምትዘበራርቁ ሰዎች አይታችሁታን እዚህ ጋ ያለውን ፈቶ ይህ ቀን ቅርብ ነው። ከዚህ የበለጠ ደስታ ይመጣል አይምሰላችሁ። እሺ፣ ተረጋጉ። ዝም ብላችሁ ያልተጻፈላችሁንም አታምሩ። በሰው ህይወት ውስጥ ገብታችሁ ሰው ዋሽቶ ያስታርቃል ሰው አግባብቶ ያስታርቃል እንጂ እንደዚህ የሰውን ክፍተት ተጠቅሞ ሰውን ለመለያየት አይሞክርም። እንደዛ የሚያደርገው ደግሞ ሰይጣን ብቻ ነው። እና እባካችሁ ከሰው ሕይወት ውጡ። ቅመሟ እንኳ ተናግራለች ስለ ሰው ሕይወት ምንም የሚመለከታችሁ የምታውቁት ነገር የለም ብላለች ይኔናት። እና እባካችሁ ልጆቹን ተዋቸው፣ ይስሩበት፣ ይኖሩበት። በቃ አያችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ውጡ፣ አለቀ። እንደ ትልቅ እንደ ትንሽ ምክር ወይም አስተያየት መስጠት ካለባችሁ በአግባቡ መስጠት ነው። ግን ሴት ሁናችሁ የሴት ልጅ ውድቀት አትመኙ። እውነቴ ነው። እግዚአብሔርን በጣም ነው የሚያስጠላው በጣም ነው የሚከፋው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበርልኝ። እንግዲህ ብሩኬም ሶስት መቶ ሺህ ሊገባ ነው። ሰብስክራይብ እያደረጋችሁ ሶስት መቶ ሺህ ይግባ ማለት ነው። እንግዲህ ጨሪቃዎች ደግሞ በፍቅር ይመለሳሉ። እንጠብቃችሁ።